እግዚአብሔር ጸሎታቸውን ሰማ። በጾምና በጸሎት እግዚአብሔር ሲጮህ እግዚአብሔር ሰማ። የንጉሱን ልብ አንኳኳ፣ የፈለጉትን ነገር ሁሉ ሰጣቸው። ምራፍ ሶስት ቁጥር ሰላሳ ከሀያ ስምንት ጀምሮ ማንበብ ይቻላል። ስናይም ለእሳትን ተትነድድ ያጠፋማ የምትቀጣጠር የምትነድ እሳት ነው፣ ውሃ ያጠፋታል። ምድርን ይወርሳሉ ብሏቸዋል። የምንወርሳት ግን መንግስት ሰናት እንጂ ምድራዊት ኃላፊት ምድርን አይደለም እና ቅዱስ ያሬድ ያዜመው ዜማ ሁሉ የራሱ ፈጠራ ሳይሆን ከብሉይ ኪዳኑ ከአዲስ ኪዳኑ ወስዶ ያዜመው ነው። አርያም ዘስድስቱ ሰዓት እስመዋካ እስመ በጾም

ወደ መንፈስ ቅዱስ ንስየብ ወንዝ የምለዝ ዋበነ ጾመለ ንስሐ በጾምና በጸሎት በምጽዋትም ከሞት ይድናሉና ወደ መንግሥተ ሰማያትም ታደርሳለች። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለንስሐ ጾምን የሰጠንን ፈጽመን እናመሰግናለን፣ ወይም ለእሱ ምስጋና እናቀርባለን ይላል። ይህ ቃል በጣም ትልቅ ቀን ነው። ጾም፣ ጸሎት፣ ምጽዋት እነዚህ ሦስት ነገሮች ተያይዘው ቀርበዋል። ጾም፣ ጸሎት፣ ምጽዋት እንግዲህ ጸሎት አባታችን አዳም በገነ ሳለ ይጸልይ ነበር። እንደሚታወቀው በየሰዓቱ ፈጣሪውን ያመሰግን ነበር። ያው ጸሎት ባለፈው ነገር በተደረገ ማመስገን ነው። ወደፊት ለቀጣዩ ደግሞ መለመኛ፣ ወደ እግዚአብሔር መቅረቢያ የፈለጉት ነገር መጠየቂያ ነው። እነ ሙሴም አርባአ ቀንና አርባ ሌሊት ጹሟል፣ ጸልየዋል በእግዚአብሔር ፊት ማለት ነው። ምንም ነገር ሳይበላ ሳይጠጣ ጹሟል። ነቢያት ሁሉ እያንዳንዳቸው በየጊዜው ጹመዋል። የጾምን ጠቃሚነት ራሱ መድኃኔ ዓለም ክርስቶስ እየጾመም እየጸለየም ተናግሯል። ለድውያንም እያበላ ጾምም ጸሎትም ምጽዋትም የሚጠቅም መሆኑን በተግባር ራሱ ጾሞ ጹሙ ብሏል። ጸልዮ ጸልዩ ብሏል። የተራቡትን ደግሞ እንደ ተራቡ ልካቸው አይገባም ብሎ የተራበን ማብላት መጠጣት፣ ወይም በጎ ነገር ማድረግ የሚያጸድቅ የሚያከብር መሆኑን ክርስቶስ እንዴት መስራት እንዳለብን በተለይ ስንመጸውትም እንድንጠነቀቅ ተናግሯል ማለት ነው። በተለይ ነቢዩ ኤልያስ በመጻፈ ነገሥት ቀዳማዊ ምዕራፍ 17 ቁጥር 1 በያዕቆብ መልእክት ምዕራፍ 5 ቁጥር 17 ምን እንደተጻፈው ወደ እግዚአብሔር ጸልዮ ሰማይን እስከመለጎም ድረስ። እንግዲህ የጸሎት ኃይል ኃይል በጣም ከፍተኛ ኃይል አለው። ጸሎት ከፍተኛ የሆነ ኃይል አለው። ሰማይን የመለጎም በረድን የማዝነብ ኤልያስ ወደ እግዚአብሔር ጸለየ፣ ሰማይን ለጎመው ሶስት ዓመት ከስድስት ወር ከስድስት ወር ነው። ሰማይ ዝናም ለዘር ጠር ለመከር ሳይሰጥ ሳይሰጥ ዝናም ሳይዘን ምድር የዘሩባትን አላበቅል የተከሉባትን አላጸድቅ ብላ ቆይታለች፣ ለሶስት ዓመት ከስድስት ወር ማለት ነው። እንግዲህ ጸሎት ይሄን ያህል ኃይል አለው ማለት ነው። ይህን ያህል ኃይል አለው እና በጸሎት በጾም በምጽዋት ይድናሉ፣ ብሏል። ይሄም ደግሞ ወደ መንግሥት ሰማያት ያደርሳል። ቅዱስ ያሬድ ሌላው ጾም ጾም እንግዲህ በብሉ ኪዳንም በአዲስ ኪዳንም በሊቃውንቱም በየጊዜው የነበሩ ያነበሩ አባቶች ተጠቅመውበታል። እነዝራን ብንመለከት ስለዚህ ነገር ጾምን ወደ እግዚአብሔርም ለመን እሱም ተለመነ ይላል በመጽሐፈ ዝራ ምዕራፍ ስምንት ቁጥር 23 ማለት ነው። የንጉሱን የአርጤክስስን ልቡና እግዚአብሔር እንዲያራራ የፈለጉትን ነገር ሲጠይቁት እንዲራራላቸው የፈለጉት ነገር ሁሉ እንዲያደርግላቸው ወደ እግዚአብሔር ጸላዩ እግዚአብሔር ጸሎታቸውን ሰማ። በጾምና በጸሎት እግዚአብሔር ሲጮሁ እግዚአብሔር ሰማ። የንጉሱን ልብ አንኳኳ። የፈለጉትን ነገር ሁሉ ሰጣቸው። ቤተ መቅደሳቸውን ለመስራት እንዲችሉ ማለት ነውና ጾም፣ ጸሎት፣ ምጽዋት እጅግ እጅግ ትልልቅ ስራዎችን የሚሰሩ ይድኑ ሞት ከሞት ይድናሉ ከሞት ያድናል ማለት ነው። ሌላው ምጽዋትን በተመለከተ እነ ጦቢት ተጠቅመውበታል። ጦቢት ሰማያዊ መላክ ቅዱስ ሩፋኤል የቤት ሰራተኛ ሆኖ እንዲያገለግለው ያደረገ በጎ ስራ መስራት ነው። ከበጎ ስራ አንዱ ምጽዋት ይመጸውት ነበር። የተራበ የሚያበላ የተጠማ የሚያጠጣ ማለት ነው። በጎ ስራ የሚሰራ ነው። አይኑ ከጠፋ በኋላ እንደገና አይኑ በርቶለታል ለታል በእግዚአብሔር መልአክ አማካኝነት የታወረ አይኑ እንዲበራለት ነዋል። በቃ ሞትን እየተመኘ እያለ እንደገና ታሪኩ እንዲቀየርለት ነዋል። እና በመጨረሻው በሚያርፉበት ሰዓት የተናገረው ትልቅ ነገር አለ ለልጁ ለጦቢያ በመጽሐፈ ጦቢት ምራፍ 14 ቁጥር 11 ላይም ልጅ የምታደርገውን ምጽዋት ታድን እሞት፣ ምጽዋት ከሞት ታድናል፣ ወታ ጸድቅ ታጸድቃለች፣ ክብርም ታሰጣለች ብሏል። አሁን የምጽዋትን ጠቃሚነት በጎ ስራ መስራት አይቶ፣ እንዲሁም መላኩ ቅዱስ ሩፋኤል በጎ ስራ ስትሰራ ካንተ ጋር ነበርኩ በጎ ስራን ሁሉ የማሳድርግልኝ ብሎታል። እና ጠቃሚነቷን ስለተረዳ ልጅ ሆይ የምሰራውን በጎ ነገር እወቅ ምጽዋትን መጽት መጽት እሷም ከሞት ታድናለች፣ ይላል በዚህ በመጽሐፈ ሲራክ ምዕራፍ ሶስት ቁጥር ሰላሳ ከሀያ ስምንት ጀምሮ ማነበብ ይቻላል። ስናይም ለእሳትን ተትነድድ ያጠፋአማ የምትቀጣጠል የምትነድ እሳትን ውሃ ያጠፋታል፣ መጽዋትም ኃጢአት ታስተሰርያለች ይላል። ምጽዋት ምጽዋት ኃጢአት ታስተሰርያለች። የምትቀጣጠለውን እሳት ውሃ ያጠፋታል። እንዲሁም እንደ እሳት የሚለበልበውን ኃጢአት ምጽዋት ታስተሰርያለች ይላል። እንዲሁም ምጽዋትን ደግሞ መስዋዕት ይለዋል ታላቁ ሐዋርያ ቅዱስ ጳውሎስ በዕብራውያን 13 ቁጥር 16 ላይ የትርሱ ምሕረተ ነዳያን ወተሳትፎቶሙ ለድሆች ለችግረኞች መራራትን ከነሱም ጋራ መተባበርን አትርሱ አትዘንጉ እስመ ዘከማ መሥዋዕት ሄድ ለእግዚአብሔር እንዲህ አይነቱ መሥዋዕት እግዚአብሔርን ደስ ያሰኘዋልና አለ አሁን ለድሃ መራራት ማዘን ከምንድን የተቆጠረ መሥዋዕት ሆኖ ተነግሯል ወይም ደግሞ መሥዋዕት እንደሆነ በታላቁ ሐዋርያ በቅዱስ ጳውሎስ ተነግሯል ማለት ስለዚህ ወደ መንግስተ ሰማያት ታደርሳለች ብሏል። ከሞት ከመከራ ከችግር ታድናለች፣ ትታደጋለች፣ ወደ መንግስተ ሰማያትም ታደርሳለች። አው ወደ መንግስተ ሰማያት እንደምታደርስ ብራብ አብልታችሁኛል፣ ብጠማ አጣጥታችሁኛል፣ እንግዳውኝ በቤታችሁ ብመጣ እንግዳውኝ ተቀብላችሁኛል ብሎ እንደሚመልስላቸው በወንጌላችን ተጽፏል። በማቴዎስ 25:31 እንዳለ ማለት ነው። መቻይተን ብለው ጥያቄ ሲያቀርቡ ከታናሾቹ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ተብሏል ስለዚህ ይህን የሚያመለክት ነው ማለት ነው ወደ መንግስት ተሚያን ታደርሳለች ለአብ ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስ ምስጋና ይገባል ለንስሐ ጾምን የሰጠን ፈጽመን እናመሰግናል ወይም ለሱ ምስጋና እናገርባልናው አዎ ለንስሐ ንስሐን ድንገባ ጾምን ሰጥቶናል ንስሐን ሰርቶልናል ይህን የሚያመለክት ነው ማለት ነው። ሌላው አቡኑ ናሁ በፃ ጊዜ ሳይሉ ለእግዚአብሔር እለተ አድንወቱ እለተ አድንወቱ ቀዳሚኒ እግዚአብሔር ይዜኒ እግዚአብሔር ይዜኒ እግዚአብሔር ተስፋየ እምንእስየ አምላክ አበውየ መሃሬየ ውእቱ ሰራይ ኃጢአት እግዚኒ እግዚኦ ይትረስ የኒ ስላተ ጸላ ይላል። የእግዚአብሔር የይቅርታው ጊዜ የማዳኑ ቀን እነሆ ደረሰ። መጀመሪያም እግዚአብሔር ነው፣ አሁንም እግዚአብሔር ነው። የአባቶች አምላካቸው ከታናሽነት ጀምሮ ተስፋዬ፣ ይቅር የምትለኝ ኃጢአት የምታስተሰርልኝ የሚያስተሰርልኝ እርሱ ነው። አቤቱ የጠላቴ መዘባበቻ አታድርገኝ፣ ይላል። ይህም መዝሙረኛው ዳዊት የተናገረውን ነው። እንግዲህ የእግዚአብሔር የይቅርታው የማዳኑ ቀን እነሆ ደረሰ። መጀመሪያ እግዚአብሔር ነው፣ መጨረሻም እግዚአብሔር ነው። በዮሐንስ ራእይ ምዕራፍ 21 ቁጥር 6፣ ምዕራፍ 22 ቁጥር 13 ላይ እንደተጻፈው አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ ይላል። በኢሳይያስም ሁሉን የፈጠርኩ እኔ ነኝ ብሎ ተናግሯል። የእግዚአብሔር ይቅርታው ጊዜ የማዳኑ ቀን እነሆ ደረሰ። መጀመሪያም እግዚአብሔር ነው፣ አሁንም እግዚአብሔር ነው። መቼም እግዚአብሔር አይለወጥ። አይለወጥስ ማን አምላክ ዘይት የለጥ እኔ የማልለወጥ አምላክ ነኝ። የማልለወጥ ጊዜና ወቅትን ጠብቆ የማይለወጥ እንዳየሩ የማይቀያየር አንተስ አንተ ክመ መሸመች አንተ አንተ ነው ይላልና በመጀመሪያ የነበረ እግዚአብሔር ነው፣ በማይከል ዘመን ያለ እግዚአብሔር ነው፣ ዓለምን አሳልፎ የሚኖር እግዚአብሔር ነው። ይህን የሚያመለክት ነው። ነብዩ ዳዊት ወደ መጨረሻው ከታናሽነት የጀምሮ ተስፋዬ ይቅር የምትለኝ ኃጢያቴን የምታስተሰርይልኝ ወይም የሚያስተሰርልኝ እሱ ነው በማለት አምላኮ ሙላ የመሐሪ ውእቱ አጢአቴ፣ የሚያስተሰርልኝ አንተ ነህ፣ አንተ ነህ ሰሪ አጢአቴ ይዜኒ ጊዜው የትረሴኒ ስላተ ጸላ የጠላቶች መዘባበቻ፣ ያጋንንት መዘባበቻ አታድርገኝ፣ በማለት ቃለ ተማሕጽኖ አቅርቧል ማለት ነው። እዛ አምላኪው ወያበዝ መይጠ መዓቱ ወያበዝ መይጠ መይጠ መዓቱ ወያነድ በኩሉ መቅሰፍቱ፣ እስመ መሃሪ ውእቱ። ቁጣውን መመለስ አበዛ በመዓቱ ሁሉን አላቃጠለም፣ እስመ መሃሪ ውእቱ፣ ይቅር ይቅርባይ ነውና ይላል በመዝሙር 77 ቁጥር 38 እንደተጻፈው። እንግዲህ ቁጣውን መመለስ አበዛ ወያበዝ መይጠ መይጠ መዓቱ እስራኤል ከግብፅ ሲያወጣቸው ትልልቅ ታምራትን አድርጎላቸዋል። ትልልቅ ታምራትን አድርጎላቸዋል። መና ከደመና እያወረደ ውሃ ካለት እያፈለቀ ይመግባቸው ነበር። ግን ያ ሁሉ ታምራት እያደረገላቸው ደግሞ ይፈትኑት ነበር። የተለያዩ ይክሉ ሰሪያ ማየት በገዳ ምናልባት በዚህ በደጋው ሰማዩ ዝቅ ምድሩ ሰማዩ ዝቅ ምድሩ ከፍ ስላለ ነው እንጂ በበረሃብ ቢሆን እግዚአብሔር መና ከደመና አውርዶ መመገብ ይችላልን? የክረውን እግዚአብሔር ሳራ የማይበገዳም እያሉ ይፈትኑት እግዚአብሔርን ይፈታተኑ ነበር። እና በዚህ ሁሉ እንደ ፈታኝነታቸው እግዚአብሔርን እንደሚያሳዝኑት፣ እግዚአብሔር ግን ፈጽሞ አላጠፋቸውም። ይቀጣቸዋል፣ እንደ አባትነቱ ይገሥጻቸዋል ግን ፈጽሞ አላጠፋቸውም። ይህ ነው የሚያመለክተው። ቅነዋቱ እንዘ ንነግር ወንዜኑ ለአሕዛብ ዘገበርከ በዕፀ መስቀልከ ዋድሃንከ ዝበከ በምድረ ጌሴም ይዜኒ በዜኒ ርድአነ ዋድነነ በዕፀ መስቀልከ በዕፀ መስቀል ያደረግከውን በጌሴም ምድር ህዝብን ያዳርከውን ለአይዛብ ለአይዛብ እየነገርንና እያስተማርን አሁንም በዚህ እርዳን በዕፀ መስቀልህም አድነን ይላል። ቀጥታ ጽር የቃሉ የጽር የቃሉ ትርጉም ማለት ነው። በዚህ ላይ እንዘንነግር ወንዜኑ ለአይዛብ ዘገበርከ በዕፀ መስቀልከ የሚለው ዕፀ መስቀል ብሎ የገለጸው የዕፀ መስቀል አምሳል የሆነ በትረ ሙሴን ነው። በዚህ በኦሪት ዘጸአት ምዕራፍ አራት ቁጥር አንድ ላይ ሙሴ ሲላክ ሲላክ የተለያየ ምክንያቶች ያቀርቦ ነበር። እና አንዱ በጅህ ያዝከው ምንድን ነው አለው። በትር አለው። ጣለው አለው። ሲጥለው እባብ ሆነ። ሙሴ ፈርቶ ሸሸ። አንሳው አለው አነሳው፣ ሲያነሳው በትር ሆነ። በዚህ የተለያየ ታምራት አድርጓል። የተለያየ አድርጓል። በምድረ ጌሴም በጌሴም ምድር የተለያየ በምድረ አይዛ በግብፅ የተለያየም ዘጠኝ መቅሰፍት፣ አስረኛ ሞተ በኩር፣ አስራ አንደኛ ስምጥመት። በዚህ ሁሉ በአይዛ ፊት የሚያደርገው ሙሴ በትሩን ይወስድና ባይሩን እንዲህ ሲመታው ባይሩ ይለወጥና ደም ይሆናል። ይለወጥና ደም ይሆናል። ሌላ ጓጉንቸሩ ይወጣል። ተቆናጣች፣ ዝንቡ፣ ቅማሉ የተለያየ ዘጠኝ መቅሰፍ ተብሎ በዝርዝር የተገለጸው ማለት ነው። ይህ ሁሉ በበትር ነበረ። የዕፀ መስቀሉ የመስቀሉ አምሳል በሆነው በሙሴ በበትሩ ነበር። ይህ ሁሉ ታምራት ያደረገ አሁንም ይዜኔ በዚህ የኔ ርዳን አሁንም በዚህ ርዳን ማዋድህን በዕጸ መስቀልከ በዕጸ መስቀልህ አድነን። የመስቀል አምሳል በሆነው በሙሴ በትር የተለያየ ባይዛ ፊት የተለያየ ታምራት አድርገሃል አድርገሃል። አሁንም በመስቀል ተሰቅለ ደግሞ የተለያየ በምድር ላይ በሰማይ ፀሐይ ጨልማለች፣ ጨረቃ ደምኗለች፣ ከዋክብት ረግፈዋል፣ አይባን ድንጋዮች ተፈትተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። የቤተ መቅደሱ መጋረጃ ከሁለት በዛው ተከፍሏል። ኖ በዕፀ መስቀል ታምራት አድርግሃል። በሙሴ በትርም የተለያየ ታምራት አድርግሃል። አሁን በዚህ በዕፀ መስቀል ታምራትን አድርግሃል። ዜኒ በዜኒ እርዳን፣ እርዳን፣ ዋድነነ በዕፀ መስቀል ከ በመስቀል አድነን ይላል። እንግዲህ ይቺ በትር የሙሴ በትር የእግዚአብሔር በትር ነው የምትባለው በኦሪት ዘጻት ምዕራፍ አራት ቁጥር ሀያ ላይ የእግዚአብሔር በትር ብሏ የእግዚአብሔር በትር እግዚአብሔር በብሉይ ኪዳን የተለያየ ታምራት የሰራባት የኤርትራን ባሕር ሙሴ ዝብጣ ሲለው በያዘው በትር ባሕሯን እንዲህ ሲያደርግባት ባሕሩ ከሁለቱ ተከፍሏል። ያ በሙሴ በትር አምሳል በሆነው በፀ መስቀሉ ባሕረ ገሃነምን ቀዝፎ ነፍሳትን አሻግሯል። ባሕረ ገሃነምን ከፍሎ ነፍሳትን አውጥቷልና የብሉ የብሉይ ኪዳኑ የሙሴን በትር ከአዲስ ኪዳኑ ከአማናዊ ቅዱስ መስቀል ጋር በንጽጽር እንዘነግሮን ዜኑ ዜን ላይዛግ ዘገበርከ በፀ መስቀልከ ዋድሃንከ ዝበከ በምድረ ጌስ ዜኒ በዜኒ ርዳአነ ዋድነነ በፀ መስቀልከ ብሎ የብሉ ኪዳኑ በትረሙሴ ከአዲስ ኪዳኑ ከቅዱስ መስቀል ጋር በንጽጽር ተናግሯል ማለት ነው። ይህን ነው የሚያሳየው። ሌላው በጾም ወበጸሎት ወበስዒል ወበሰጊድ ንብፅሕ ቅድመ ገጹ በአሚን በጾምና በጸሎት በልመና እና በስግደት በእምነት ወደ እርሱ እንቅረ ወደፊቱ እንድረስ ይላል። እንግዲህ ጸሎት ብል ተናግሮ ምስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር መነጋገሪያ ነው። በስዒል ሳአል ወይ ተዋበክሙ ለምኑ ይሰጣችኋል ያለ እግዚአብሔር። በፊቱ እንድንበረከክ ተንበርክከን እንድናመልከው እንድናመሰግነው ታዘናል ማለት ነው። በእምነት ወደ እሱ እንድንቀርብ ተናግሯል። ይህንም ቃሉን በመዝሙረ ዳዊት መዝሙር ዘጠና አራት ቁጥር አራት ላይ የምና መዝሙር ዘጠና አራት ቁጥር ሁለት ላይ የምናገኘው የእግዚአብሔር ቃል ነው። ሌላው ሰላሙ ውህቱ አንሳ አይንቲሁ አባርዳይሁ ምህሮም ወይቤሎሙ ብፁዓን እለይት የክዙ እስሜት ፌሱ፣ ብፁዓን የዋሃን፣ ብፁዓን ገባርያነ ሰላም፣ ብፁዓን ማርያን እስመሎሙኒ ምህር ወሙ እርሱም ወደ ደቀ መዛሙርቱ ዐይኖቹን አንስቶ አስተማራቸው እንዲህም አላቸው የሚያዝኑ ብፁዓን ናቸው፣ ደስ ይላቸዋልና። የዋሃን ብፁዓን ናቸው። እርቅን ወይም ሰላምን የሚያደርጉ ብፁዓን ናቸው። የሚራሩ ብፁዓን ናቸው፣ ለእነርሱም ይራሩላቸዋልና፣ ወይም ለእነርሱም ምዕረትን ያገኛሉና። ይህን ቃል ከማቴዎስ ወንጌል ምዕራፍ አምስት ቁጥር ሦስት በሉቃስ ወንጌል ምዕራፍ ስድስት ቁጥር ሀያ በተለይ ሉቃስ ወንጌል ምዕራፍ ስድስት ቁጥር ሀያ ላይ ወውቱ አንሳ አዕይንቲሁ ይላል ያ ወንጌሉ ማለት ነው። ከኋላ የተያያዘ ንባብ ስላለ ወውቱ አንሳ አዕይንቲሁ፣ እሱ ግን አይኖቹን አንስቶ ወደ ደቀ መዛሙቱ አንስቶ እንዲህ አላቸው። ብፁዓን እለ ይትከዙ፣ ዛሬ ይእዜ፣ ዛሬ የሚያዝኑ የሚያለቅሱ የሚያነቡ፣ ለመማር ለማስተማር፣ በጎ ስራ ለመስራት፣ ለሁሉም ነገር የሚያዝኑ ነገረ መስቀሉን እያሰቡ የሚያዝኑ የሚያለቅሱ የሚያነቡ ብፁዓን ናቸው። ስሜት ፌስቱ ደስ ይላቸዋልና በየት በገነት በየት በመንግስተ ሰማያት ብፁዓን የዋሃን ሃዳጊ በቀል የሆኑ ሃዳጊ ያና በቀል የሆኑ ቂም በቀል የሌለባቸው ይቅር ማለትን የሚወዱ ይቅር የሚሉ ይቅር የሚባባሉ እነዚህ ብፁዓን ናቸው በማቴዎስ ወንጌል ምድርን ይወርሳሉ ብሎ ተጽፏል ምድርን ይችን የምታልፈው ምድር ሳይሆን በምድር ተተክታ ያለች መንግስተ ሰማያትን በምድር በሰሩት ስራ መንግስተ ሰማያትን ስለሚያገኙ ምድርን ይወርሳሉ ብሏቸዋል። የምንወርሳት ግን መንግስተ ሰማያት እንጂ ምድራዊት ኃላፊት ምድርን አይደለም። እና ብፁዓን ገባርያነ ሰላም፣ ሰላምን ወይም እርቅን የሚያደርጉ የሚታረቁ፣ የሚያስታርቁ እነዚህ ብፁዓን ናቸው ተብለዋል። እንዲሁም በማቴዎስ ወንጌል የእግዚአብሔር ልጆች ይባላሉ። ውሉደ እግዚአብሔር ይሰማ፣ የእግዚአብሔር ልጆች ይባላሉ። የእግዚአብሔር ልጅ ለመባል ይቅርታ ማድረግ መታረቅ ማስታረቅ ትልቅ ነገር ነው። ምክንያቱም እሱ ታርቆን ነው ውሉደ እግዚአብሔር ያሰኝ የእግዚአብሔር ልጅ እሱ ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ታርቆናል፣ አስታርቆናል። ስለዚህ ብፁዓን ገባርያነ ሰላም የሚታረቁ የሚያስታርቁ ብፁዓን ናቸው ይላል። ብፁዓን መሐርያን የሚራሩ የሚያዝኑ ብፁዓን ናቸው። የሚያዝኑ የሚራሩ፣ ማዘን መራራት፣ ቀዶ ማልበስ፣ ቆርሶ ማጉረስ፣ እግዚአብሔር ከሰጠው እውቀት ሌላው ማካፈል፣ በጎ ነገር መምከር፣ መርዳት፣ ማገዝ ቁሳዊን ነገር የቻሉትን መስጠት ከቁሳዊ በላይ ነገር የሆነውን ነገሞ ሀሳብን፣ በጎ አመለካከት፣ በጎ የሆነ ራእይን ለሰዎች እንዲህ ብታደርግ ብሎ መምከርም ራሱ ትልቅ ሀብት ነው፣ ትልቅ ስጦታ ነው። ሀሳብ፣ በጎ ሀሳብ አመንጭቶ ሰውን መንገዱ የጠፋውን ግራ የገባውን መንገዱን አስተካክሎ ቀጥተኛ የሆነ ነገር ማሳየት ትልቅ ነገር ነውና ብፁዓን መሐርያን እስመልወሙን ይመርወሙ ብሏል። እንግዲህ ቅዱስ ያሬድ ያዜማው ዜማ ሁሉ የራሱ ፈጠራ ሳይሆን ከብሉይ ኪዳኑ ከሐዲስ ኪዳኑ ወስዶ ያዜመው ነው። በብሉይ ኪዳን በሐዲስ ኪዳን በጥሬ ቃል የምናነበውን እንደ ማር ወለላ በሚጣፍጥ ዜማ በግዕዝ በእዝል በአራራይ ቅዱስ ያሬድ ቤተ ክርስቲያናችን የምትጠቀምባቸው ዜማዎች እነዚህ ናቸው። በዜማ ያው ብሉይ ኪዳኑን ሐዲስ ኪዳኑን ሊቃውንቱን ድርሳናቱን ሁሉ ልክ ንብ ከዚያም ከዚያም ቀስማ የማር ወለላን እንደምሰራ ከብሉ ኪዳኑ ከአዲስ ኪዳኑ ከሊቃውንቱ ሰብስቦ ማር የማር ወለላ አድርጎ አቅርቦታልና፣ ይህን የማር ወለላ እየጠጡ ጣዕሙን ማጣጣም ይገባል። ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። ከዚህ ይቆየን።